ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ። ዛሬ ደግሞ ይዤላችሁ መጣሁት ቀጣዩን ክፍል ነው። በመጀመሪያው ክፍል ከሀ እስከ ቀ ያሉ ፊደላትን ይዤላችሁ መጥቼ ነበረ። ዛሬ ደግሞ ከበ እስከ ቀ ያሉ ፊደላትን ይዤላችሁ መጥቻለሁ። እንደተለመደው ከቀኝ ወደ ግራና ከግራ ወደ ቀኝ ያደረኩ እየጻፉ ይዤላችሁ መጥቻለሁ። ይህንን የማረግበት ምክንያት ምንድን ነው? አንዳንድ ተማሪዎች ከግራ ወደ ቀኝ ስታነቡ በቀላሉ ታነቧቸው ያላቸው፣ ነገር ግን ከቀኝ ወደ ግራ ለማንበብ ይከብዳቸዋል። ከቀኝ ወደ ግራ ማንበብ ካልቻላቸው ደግሞ ፊደሎችን አታውቋቸውም ማለት ነው። ስለዚህ ይህንን በጋራ እንድታጠኑ ከቀኝ ወደ ግራ እና ከግራ ወደ ቀኝ አድርጌ ጽፌ ከመጀመሪያው ወደ መጨረሻው እና ከመጨረሻው ወደ መጀመሪያው አድርጌ ጽፌ ይዤላችሁ መጥቻለሁ። ይህ ቪዲዮ እስከ መጨረሻው ይዩት። በጣም ጠቃሚ ና ወሳኝ ቪዲዮ ነው። አሁን ቀጥታ ወደ ቪዲዮ እንሂድ። እኔ ጋር አብራችሁ ለማንበብ ሞክሩ ቀጥታ እናንብባችሁ በ ቡ ቢ ባ ቤ

በቃ ቪዲዮችን ስታነቡ ፊደላትን ስታነቡ ልክ እንደዚህ እያደረጋቸው ነው ማንበብ የሚጠበቅባችሁ። አንድ ጊዜ ከግራ ወደ ቀኝ ታነባላችሁ፣ ኋላ ደግሞ ከቀኝ ወደ ግራ ታነባላችዋላችሁ። በደንብ መያዛቸውን ፊደላትን መያዛቸውን ለማረጋገጥ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከግራ ወደ ቀኝ። አብዛኛውን ጊዜ ቀላል ናቸው የመጀመሪያ ፊደላትን የመጀመሪያ ከለያቸው ከግራ ወደ ቀኝ በጣም ቀላል ናቸው፣ ግን ከቀኝ ወደ ግራ ግን ትንሽ ከበድ ይላሉ። ስለዚህ ከቀኝ ወደ ግራ ያሉትን ለማወቅ እንደዛ አድርጋችሁ ማንበብ ይጠበቅባችኋል ማለት ነው። ሲደመር ደግሞ እንዴት ታነባላችሁ? ደግሞ ከላይ ወደታች ማንበብ ትችላላችሁ። ከላይ ጀምራችሁ፣ ከመጀመሪያ ፊደል ጀምራችሁ አለሃ መሰረሰሸ እያላችሁ ወደታች ደግሞ ማንበብ ትችላላችሁ። እንደዚህ እያደረጋችሁ ከተለማመዳችሁ አማርኛ ፊደላትን በደንብ እንደዚያ አድርጋችሁ ካጠናችሁ በጣም ቀላል ነው። በቃ ሌሎች ነገሮችን ለመጻፍ ለማንበብ ምናምን የሚያስቸግራችሁ ነገር የለም። ልክ እንደ እንግሊዝኛ አናባቢ የተነባ የሚነገር ስለሌለው ቀጥታ እዚህ ፊደላትን በደንብ ከቻላችሁ መጽሐፍ ማንበብ በደንብ ትችላላችሁ? ስለዚህ አሁን አንድ ዝብ ያለው ደግሞ እንደገና ደግሞ እስኪ ረጋ ብዬ እያልኩላችሁ አብረን እናንተም ከኔ ጋር እያነበባችሁ አንዴ ድጋሚ እናንብባችሁ እስኪ በ ቦ ቢ ባ ቤ

ki -ka, ka ke ku go ho ku ke ዛሬ እየላችሁ የመጣው ፊደላት እነዚህን ይመስላሉ። እነዚህን በደንብ በመጭን ከዚህ ላይ ጥሩ እውቀት እንደቀሰማችሁ ተስፋ አደርጋለሁ። ስታነቡ በቃ ማንበብ የሚጠበቅባችሁ እንደዛርጋችሁ ማንበብ የሚጠበቅባቸው። ምክንያቱም መጀመሪያ ላይ ወደ ቃላት ማንበብ መጽሐፍ ከመሄዳቸው በፊት ስም መጽሐፍ ማንበብ ከመሄዳቸው በፊት መጀመሪያ ማድረግ የሚጠበቅባቸው ፊደላትን በደንብ መለየት ነው። ስለዚህ ፊደላት እንደዚህ በደንብ ከለያችሁ በጣም በቀላሉ መጽሐፍ ማንበብ ሁሉንም ነገር ማድረግ ትችላላችሁ ማለት ነው። ስለዚህ ስታነቡ በቃ ሁሌም ከግራ ወደቀኝ ሳይሆን አብዛኛው ተማሪያው የለመደው ከግራ ወደቀኝ ነው። ከግራ ወደቀኝ ቀኝ ደግሞ ስታነቧቸው ቀለል ናቸው። የመጀመሪያ ድምፆችን ከያዛችሁ በጣም በቀላሉ ማንበብ ትችላላችሁ። ነገር ግን እናንተን የእናንተን ችሎታ ለማረጋገጥ ማንበብ የሚጠበቅባቸው ከቀኝ ወደ ግራ ከግራ ወደ ቀኝ ከላይ ወደ ታች እያደረጋችሁ ካነበባችሁ እንዲሁም ፊደላትን እየተራመዳችሁ እያለፋችሁ አንዷን ፊደል እያለፋችሁ ካነበባችሁ እናንተ እውቀታችሁን በዚህ መዝናችሁ ፊደላትን በደንብ መያዛችሁ ማረጋገጥ ትችላላችሁ። በቀጣይ ደግሞ ቀጣዮችን የላችሁ መጣ ይሆናል። እስከዚያው ጨርሰንበት።